ኢኮኖሚ ከአንድ ሴክተር ተኮር ወይም ከአንድ ሴክተር ላይ ከተመሰረተ ኢኮኖሚ እንቅስቃሴ ወደ ብዛ ኢኮኖሚና ብዛ ተዋናይ ብዛ ሴክተር ብዛ ተዋናይ ወዳለበት የኢኮኖሚ እንቅስቃሴ ወይም ደግሞ የኢኮኖሚ መሰረት ሽግግር ካደረገ በኋላ ሰፊ ሰፋፊ የኢኮኖሚ ሪፎርሞች ተካሂዷል። ከነዚህም ውስጥ በአምስቱ ምሰሶዎች ግብርና አንደኛው ነው። በግብርና በዋነኛነት በሰብል ልማት ላይ ከሰብል ልማት ደግሞ በስንዴ ልማት ከፍተኛ ትኩረት ተሰጥቶት እየተሰራ ነው። ከስንዴ ቀጥሎ በቆሎ፣ በገብስ፣ በጤፍ፣ በሩዝ በአጠቃላይ በአምስት መሰረታዊ ሰብሎች ላይ ልዩ ትኩረት ተሰጥቶ እየተሰራ ነው። እነዚህ በሁለት አንደኛ የምርት መጠን መሬትን በማስፋትም በአንድ ጊዜ አንድ መሬት የሚሰጠውን ምርታማነትን በመጨመር በአመት ጊዜ ደግሞ በአንድ አመት ጊዜ ምርት ወቅቶችን በማባዛት ምርትን በከፍተኛ ደረጃ በመጨመር ከተረጅነት ወደ ምርታማነት ሽግግር ማድረግ ያስፈልገናል ተብሎ ሰፊ እንቅስቃሴ ተደርጓል። እንደ ሀገርም ደግሞ የምግብ ሉዓላዊነትን እናረጋግጣለን ተብሎ ሰፊ ስራዎች ሰፋፊ ስራዎች የተከናወነ ነው። ከሶስት አመት በፊት የስንዴ ልማት ላይ ትኩረት በማድረግ የበጋ መስኖ ተጀምሯል። ይሄ አሁን ዛሬ በከፍተኛ ደረጃ የደረሰበት ነው። እንደ ሀገር ስንዴ ራስን ከመቻል አልፎ ወደ ኤክስፖርት ለማድረግ ወደሚያስችል ደረጃ የተሸጋገረበት ነው። ከሶስት አመት በፊት ስንዴ ከውጭ ይገባ ነበር። መንግስት፣ ቶታሊ አሁን በመንግስት የሚገባ ነገር የለም። ዛሬም እዚህ በኦሮሚያ ክልል ሰሜን ሸዋ ዞን የተመለከትነው ነገር እንደ ዞን ከ220 ሺህ በላይ ሄክታር በመስኖ እየለማ መሆኑን አረጋግጠናል። ዛሬ በተጅዳ በአለልቱ፣ እና ቅንብቢት ይህን አሁን ያለንበትን አካባቢ ጨምሮ ሰፋፊ አካባቢዎችን አይተናል። እነዚህን አካባቢዎች ቀደም ብሎ የሚታወቁት በፉድ ሴኩሪቲ ነው ወይንም ደግሞ የምግብ ዋስትና ላይ ተመስርቶ ቀለብ የተሰፈረላቸው የሚኖሩ አካባቢዎች ውስጥ አንዱ ነው። ዛሬ ሙሉ በሙሉ ከዚህ ሁኔታ ተላቆ ሰፊሸንት ሆኖ ከተለያዩ ካምፓኒዎችም ጋር የአግሪካልቸራል ኮንትራት ተፈራርመው ምርቶቻቸውን የሚሸጡበት ከራሳቸውም አልፎ ለሀገር ትርፍ ምርት ማምረት የቻሉበት ሁኔታ መኖሩን ነው ያረጋገጥ ነው። በኦሮሚያ በሰሜን በዚህ ሰሜን ሸዋ ዞን ባየነው ወይም ደግሞ በጎበኝንባቸው አካባቢዎች ማረጋገጥ የምንችለው ወይም ደግሞ የቻል ነው። ሌሎች አካባቢዎች እንደተደረገ ሁሉ እዚህም አካባቢ እጅግ በጣም ሰፊ የመስኖ ስራ እየተከናወነ ነው። የመስኖ ስራዎቹ በዋነኛነት አርሶ አደሩ በራሱ የሎካል አቅሞችን ተጠቅሞ ወይም ደግሞ የሎካል እውቀቶች ወይም የአካባቢ እውቀት፣ አካባቢ ተኮር እውቀት በመጠቀም ወንዞችን ተከትሎ ወንዞችን በራሱ እየገደበ በጣም ሰፋፊ ወይም ደግሞ አነስተኛ ፓምፖችን እየተጠቀመ በጣም በርካታ ማሳ እያለማ መሆኑን ነው ያረጋገጥ ነው። ስለዚህም በግብርና በኩል በግብርና ፖሊሲውም እንደ ሀገር በግብርናም የተቀመጡ አቅጣጫዎች እጅግ ስኬታማ መሆናቸውን ነው እያረጋገጥ ያለ ነው። ስለዚህ ኢትዮጵያ የምግብ ሉዓላዊነት በማረጋገጥም ከተረጅነት ወደ ምርታማነት ለመሸጋገር ያስቀመጠችው አቅጣጫ በትክክለኛ መንገድ እየተጓዘ መሆኑን እየተረዳንበት ነው። በጣም ተስፋ የሚሰጥ ነው። እንዳየነው አካባቢ በጣም ፖቴንሻል ነው። በጣም ውስን አቅም በመጠቀም በውስን የአካባቢ እውቀት ላይ ተመስርቶ ይሄን ያህል ማምረት ከተቻለ ይህን ያህል ሰፊ አካባቢን የሚሸፍን በበጋ መስኖ ማምረት የሚቻል ከሆነ የተለያየ እውቀቶችን አንድ ላይ በማምጣት ልምዶችን አንድ ላይ በማምጣት አሁን የተጀመረው የክላስተር ስራ እየሰፋ ከሄደ በእርግጥም ኢትዮጵያ የተትረፈረፈ ምርት የምታመርትበት ጊዜ አጭር አለመሆኑን ከዚህ ጉብኝት መረዳት ችለናል። በእውነቱ በጣም እኔ ብዙ አካባቢዎችንም አይቻለው። ይሄ ለየት የሚያደርገው በራሱ በአርሶ አደሩ ጥረት እንደገና በራሱ እውቀት የአካባቢ ልምዶችን በመጠቀም የሚለማ ነው። እንደምታዩት ደግሞ ምርቱ በጣም ነው የሚያምረው፣ ምርታማ ነው። ከአንድ ሄክታር እስከ አርባ ኩንታል ስንዴ እንደሚገኝም ነው ያረጋግጥ ነው። ይሄን ይበልጥ ማጎልበትና ማጠናከር ያስፈልጋል። ምርታማነት ማለት የሰብሉ ብቻ ሳይሆን የሰው የማምረት አቅም፣ የመሬቱም የማምረት አቅም መሬት የሚሰጠን ድግግሞሽ ይሄን በማብዛት ምርትን በከፍተኛ ደረጃ ማምጣት እንደሚቻል ነው ያረጋገጥ ነው። በእውነቱ ከሆነ እሰዮ የሚያስብል ነው እዚህ ጋር ያየ ነው። አርሶ አደሮቹም በጣም ታታሪ ናቸው፣ ምስጋና ይገባቸዋል። ለሌሎች አካባቢዎችም ተመሳሳይ ወንዞች አሁንም ድረስ በሀገራችን በተለያዩ አካባቢዎች በነጻነት ዝም ብሎ የሚፈሱበት አካባቢ አለ፣ እርሻ ሳይኖር ምን ሳይኖር። ስለዚህ እነዛን ሁሉ አቅሞች ወደ ተጨባጭ ስራ ማስገባት ይጠበቅብናል። በተለያየ መልክ ኢትዮጵያ ምርቷን እየጨመረች ነው፣ ስንዴ እያመረተች ነው። ወደ ውስጥ ስንዴ ማስገባት አቁማለች ሲባል ብዙ የተለያዩ ወገኖች ትችት ይሰነዝራሉ፣ በተለያየ መልክ እንትን ያደርጋሉ። ይሄ ግን በተጨባጭ መሬት ላይ ያለ እውነታ ነው። ይሄን እውነታ በምንም መልኩ መካድ አይቻልም። ስለዚህ ኢትዮጵያ በትክክለኛ አቅጣጫ ላይ ነው ያለችው። ይሄን አቅጣጫ ማጠናከር ነው። ከዚህ ጎን ለጎን ደግሞ ሰላማችንን የበለጠ ማጠናከር ነው። በሲቪል ሰርቪስ ሪፎርሙ የተጀመረውን እንቅስቃሴ ማጠናከር ነው። ይሄ ብቻ ሳይሆን የሌማት ትሩፋት ስራዎችን የበለጠ እያጠናከርን ከሄርን ምርታማነትን፣ በሌላ መልኩ ደግሞ በአንድ ሀውስሆልድ ውስጥ የተመጣጠነ ምግብ አቅርቦት እንዲኖር ገበያው የሞላ እንዲሆን ለማድረግ የሚያስችል ሁኔታ እየተፈጠረ ነው። ይህንኑ አጠናክሮ መሄድ ያስፈልጋል የሚል ነው። ብዙ አመታት ከ2011 12 በፊት ባሉት አመታት በመኸር ከ1.7 ሚሊዮን ሄክታር በላይ አንሸፍንም ነበር፣ በስንዴ በሀገር ደረጃ። በአሁኑ ሰዓት ግን ከ3.6 ሚሊዮን ሄክታር ያላነሰ መሸፈን የቻልንበታለ። አለ በመኸር በመሬትም አስፍተናል፣ በምርታማነትም እድገት እያሳየ ነው። በተለይ ምርታማነትን ለማሳደግ የግብርና ምርት ማሳደጊያ ግብአቶችን ከመጠቀም አልፎም በክላስተር በማሳ ኩታ ገጠም የማልማት ዘዴንና መካናይዜሽንንም ጭምር በመጨመራችን ለምርት እድገቱ ለምርታማነት እድገቱም አስተዋጽኦ እያደረገ እንዳለ በመኸር አይተናል። ሁለተኛው ወቅታችን ብዙ ጊዜ እጃችንን አጣጥፈን የምንቀመጥበት የበጋ ወይም ለመስኖ ምቹ የሆነው አካባቢ ነው። ስለዚህ ውሃ አማራጭ ባለበት አካባቢ በሙሉ በመስኖ ስንዴን የማልማት ስራ ሰርተናል። በ2011 ዓ ም እንደ ኢትዮጵያ አቆጣጠር ስንጀምር በ3500 ሄክታር ነው የጀመርነው። በአሁኑ ሰዓት ደግሞ በዚህ ዓመት በ2017 በበጋ ወቅት አሁን በመስኖ የምናለማው ወደ 3.5 ሚሊዮን ሄክታር መድረስ የቻልንበታለ። ሶስተኛው ወቅታችን ደግሞ አጭሩ ወቅታችን ወይንም የበጋ ወቅት የበልግ ወቅት የምንለው ነው። በበልግም ለበልግ ምቹ የሆኑ እንደ ባሌ፣ ቦረና፣ ጉጂ አይነት አካባቢዎችና አርሲንም ጨምሮ ለበልግ ምቹ የሆኑ አካባቢዎች ላይ እንዲሁም አማራ ክልል ምዕራብ ወሎ ወሎ አካባቢ ምዕራብ ወሎ ላይ እና ሰሜን ሸዋ በተወሰነ ለበልግ ምቹ የሆኑ አካባቢዎች ላይ ስንዴ የማምረት ስራ እየሰራ ነው። በአነስተኛ ከ300 ሺህ ሄክታር ያላነሰ በበልግም እንጨምራለን። ስለዚህ አጠቃላይ በመኸር 3.6 አለን፣ በበልግ ማን ነው በመስኖ 3.5 አለን። ይሄ ብቻ ብንደምረው ወደ 7.1 ነው 7.4 ሚሊዮን ሄክታር በአመት መሸፈን የምንችልበት በሶስት ወቅቶች ሲደመር እዚህ ላይ ደርሰናል። ስለዚህ በአሁኑ ወቅት እንደምታዩት በበጋ መስኖ ስንዴ ወይም በመስኖ በምናለማው 3.5 ሚሊዮን ሄክታር ሸፍነናል ይሄን የሸፈንበት በቆላማ አካባቢዎች በወይና ደጋማ አካባቢዎችና ዛሬ ደግሞ እዚህ ባለንበት በደጋማ አካባቢዎች ጭምር ነው የቆላና የወይና ደጋማ አካባቢው ስንዴ ተሰብስቦ አልቋል የመስኖ አሁን ደግሞ ያለንበት በኦሮሚያ ክልል ሰሜን ሸዋ ዞን በቅንብቢት አካባቢ ነው የምንገኘው። ይሄ አካባቢ ስንዴ ማምረት ከጀመሩ አይ ቲንክ የአሁኑ የሶስተኛ አመታቸው ነው። በጣም እየተለማመዱ ከጊዜ ወደ ጊዜ እያሰፉ የመጡበት ሁኔታ ነው ያለው። እንደምታዩት ደጋማ አካባቢ ነው፣ ቀዝቃዛ ነው። አሁን የመጨረሻው ስንዴ የምንሰበስብበት አካባቢ እንዲህ አይነቱ ደጋማ አካባቢ ነው። በዚህ መልኩ እጅግ በጣም ውጤታማ የሆነ የምርት ማሳደጊያ ግብአት አጠቃቀማችንም የምርት መሰብሰቢያ ማሽነሪ አጠቃቀማችንም እጅግ የሚያስደስት የስንዴ ምርት እያመረትን ያለ ነው። እንግዲህ የመጀመሪያውን አላማችንም ወይ ኦብጀክቲቫችንን ስንወስድ በሀገር ደረጃ በስንዴ ራስ መቻል ነው። ይሄ በፈረንጆቹ አቆጣጠር በ2022 በእኛ 2014 ዓ ም ላይ ስንዴን ከውጭ ማስገባት ያስቀረንበትና በስንዴ ምርት ራሳችንን የቻልንበት ዓመተ ምህረት ነው በፈረንጆቹ በ2023 በእኛ 2015 ዓመተ ምህረት ደግሞ ከራሳችንም አልፈን ስንዴን ኤክስፖርት ማድረግ የምንችልበትን ያወጅንበትና ልምምድ የጀመርንበት አመት ነው ስለዚህ አሁንም እነዚህ ያሉንን ጸጋዎች በመጠቀም መሬት በማስፋት ምርታማነትን በመጨመር ወቅቶቻችንን በሙሉ በመጠቀም የስንዴ ምርታችንን ለማሳደግ ሰፊ ስራ እየተሰራ ነው። ይሄ በስንዴ ብቻ አይደለም፣ በሌሎቹም በሌሎች አዝእርት እንደዚሁ ሰፊ ስራ እየሰራን ነው። ለምሳሌ ሩዝም ማንሳት ይቻላል፣ በቆሎም ማንሳት ይቻላል፣ አኩሪ አተርም ማንሳት ይቻላል። ሌሎቹም ላይ ሰፊ ስራ እየተሰራ ነው ያለው በሁሉም ወቅት በአትክልትና ፍራፍሬም በተመሳሳይ ሰፊ ስራ እየተሰራ ያለበት ሁኔታ ነው ያለው። ስለዚህ የሆም ግሮን ኢኮኖሚክ ሪፎርማችን እጅግ በተሻለ ስኬት ላይ መሆኑን የሚያሳይና እንግዲህ በስንዴ ብቻ አንድ ቢሊየን ዶላር ማስቀረት ማለት ለሀገር እጅግ በጣም ትልቅ ነው። አሁን ደግሞ ትርፉን እራሱ ለሌላ አገልግሎት ለውጭ ገበያም ለሀገር ውስጥ ፍጆታም በመጠቀም ተጨማሪ ሀገራችን ገቢ የምታገኝበትን እድል እየሰራ ነው። በሌሎቹም ሰብሎች እንደ ሩዝ ባሉት ኢምፖርትን ሰብስቲቲዩት ለማድረግ ሰፊ ስራ ተሰርቷል። ከ60 እስከ 65 ፐርሰንት የሚሆነውን ሩዝ አሁን በሀገር ውስጥ እያመረትን ኢምፖርትን እየተካን ነው። በቀጣይ በአንድ ሁለት አመት ደግሞ ብንጨምር ሩዝንም ጭምር ከውጭ ማስገባትን የምናቆምበት ሩቅ አይደለም። ሰፊ ስራዎች እየተሰሩ ነው ያሉት። በግብርና ዘርፍ ያስቀመጥናቸው ግቦች አሉ። አራት ዋና ዋና ግቦችን አስቀምጠን እየሰራንበት ነው ያለ ነው። አንደኛ በምግብ ምርት ራሳችን መቻል። ይሄ ክልል ሰፊ ክልል ነው። ሰፊ ህዝብ ያለው ክልል ነው። ከዚህም በላይ ደግሞ በጣም ትልቅ እና ሰፊ የሆነ የተፈጥሮ ሀብት መሬት፣ ውሃና ምቹ ለግብርና ምቹ የሆነ መሬት ያለው ክልል ነው። ስለዚህ ይህንን ይዘን የመጀመሪያ አጀንዳችን ለምንድን ነው ስንዴ የምንለምነው ለምንድን ነው ምግብ የምንገዛው? የሚል ቁጭት በየደረጃው ነበረ፣ በህዝብ ውስጥ ነበረ፣ በአመራር ውስጥ ነበረ። ከዚህም በላይ ደግሞ መንግሥታችን ያወጣው ፖሊሲ አለ። ፖሊሲያችን ተንተርሰን አራት ግቦችን አስቀምጠናል። አንደኛው ግብ በምግብ ምርት ራሳችን መቻል፣ ሁለተኛ ለኤክስፖርት የሚሆን ምርቶችን በደንብ ማምረት ነው። ሶስተኛ ኢምፖርት መቀነስ ነው። በተለይ ከውጭ የሚገቡ ምርቶችን ትርጉም ባለው መልኩ በአገር ውስጥ በብዛት በጥራትና በፍጥነት በማምረት መቀነስ ነው። አራተኛ ደግሞ ሰፊ የስራ እድል የሚፈጠርበት ዘርፍ እንደመሆኑ አንጻር በተለይ ግብርናው ከ85 እስከ ክሎስቱ 80 85 ፐርሰንት ህዝባችን የሚኖረው በዚህ በገጠር አካባቢ በግብርና ዘርፍ ላይ ተሰማርቶ ነው። ሰፊ የስራ እድል የሚፈጠርበት ዘርፍ ነው። ስለዚህ ከግቦቻችን አንጻር አንደኛ ክረምት ብቻ አምርተን ይህንን ህዝብ መመገብ አንችልም። ስለዚህ በጋ ማምረት አለብን ብለን የበጋ ስንዴ፣ የበጋ ገብስ፣ ሌሎች ምርቶችን ጨምረን በጋ ላይ በስፋት ማምረት ጀምረናል። በኦሮሚያ መጀመሪያ ስንጀምር ሰባት ሺህ ሄክታር ላይ ነው የጀመርነው። ስንጀምር በጣም ከፍተኛ የሆነ ሬዚስታንስ ነበረ፣ ከአርሶ አደሩም ከተለያዩ አካላት ነገር ግን የመጀመሪያውን ምዕራፍ እንደ መንግስት ኢኒሽቲቭ ወስደን ጠቅላላ ውጭውን ራሳችን ችለን መሬት ከአርሶ አደር ለምነን ምርጥ ዘር አቅርበን ማዳበሪያ አቅርበን ትራክተር ተከራይተን የመጀመሪያ ዙር አድረስ የተለመደው ምንድን ነው? ስንዴ እንደዚህ አይታረስም የሚል ተቃውሞ ነበር ከራሱ ከአርሶ አደር። ግን ያንን ሬዚስታንስ ወይንም ተቃውሞ በተጨባጭ መሬቱን ተከራይተን ሰራን። ከዘራም በኋላ ደግሞ በጣም ጥሩ ምርት ነው የተገኘው። ከዛ በኋላ እንደሚቻል ሕዝቡ በተግባር አረጋገጠ። በሁለተኛው አመት ሰባት ሺህ የነበረው ሕዝቡ በራሱ ፍላጎት ወደ ሶስት መቶ ሺህ አደገ ወደ ሶስት መቶ ሺህ ሄክታር፣ ከዛ ስድስት መቶ ሺህ አንድ ሚሊዮን ሁለት ሚሊዮን ሶስት ሚሊዮን እያለ አሁን አቅርቦት እንኳን ማቅረብ የማንችልበት ፍላጎት በጣም ጨምሮ፣ በተለይ ከግባት አንጻር ከፍተኛ የሆነ ፓምፕ ይፈለጋል፣ ከፍተኛ የሆነ መዳበሪያ ይፈለጋል፣ ከፍተኛ የሆነ ምርጥ ዘር ይፈለጋል። ከፍተኛ ሆነ የውሃ ፍላጎቶችም አሉ፣ እዚህ አካባቢ እንደምታየው። ስለዚህ ይሄንን በዚህ ሁኔታ ጀምረን በአሁኑ ሰዓት በርካታ ምርቶችን ማምረት ችለናል። እውነት ለመናገር ብዙ ተፈናቃዮች ነበሩ፣ ብዙ ሴፍቲ ኔት የሚጠቀሙ ነበሩ። ከሞላ ጎደል እሱም ራሱን እንዲችል አድርገናል። ሰፊ የስራ እድል በዚህ ዘርፍ እየተፈጠረ ነው። ብዙ ግብአቶች ከውጭ ይገቡ ነበረ ስንዴ እርግጠኛ ሆኜ የምናገረው እንደ ሀገር ስንዴ ከውጭ ማስገባት ያቆምንበት ምዕራፍ ላይ ደርሰናል። ሌሎች ምርቶችንም በብዛት በጥራት እና የተለያዩ ቫራይቲ ምርቶችን በማምረት በምግብ ምርት ራሳችን በመቻል እንደ ክልል ሰፊ ርቀት ተክዷል። በተለይ ማካናይዝ ከማድረግም አንጻር ይሄ በሬና በተለመደው ጉልበቱ ብቻ የሚሰራ ስራ ስላልሆነ በተለይ ትራክተሮችን፣ ፓምፖችን፣ ሌሎች ቴክኖሎጂዎችን እንደ ምርጥ ዘሮችን በመባዛት ቴክኖሎጂዎችን በመግዛት በተለይ ከፌዴራል መንግስት ጋር በመሆን ሰፊ ርብርብ አድርገን እንደምታየው እዚህ ደረጃ ደርሰናል። ስቲል አሁንም መልማት ከሚችለው ለምሳሌ ይህ አሁን ብቻ ያለንበት ሁኔታ አላልቱ ወንዝ ይባላል። ከዚህ ከአዲስ አበባ እንጦጦ ነው የሚነሳው። በዚህ አድርጎ መቶ ሀያ ኪሎ ሜትር ከሄደ በኋላ ጀማ ወንዝ ውስጥ ይገባል። አሁን እዚህ ላይ ከመቶ ሺህ ሄክታር በላይ ማልማት ይቻላል። ግን ያለማ ነው አስር ሺህ ሄክታር ይበልጥ፣ ምክንያቱም ውሃ ያንሳል። ስለዚህ ምንድን ነው በቀጣዩ ውሃ ላይ ርብርብ በማድረግ በተለይ የፌዴራሉ እኛም እንደ ክልል መንግስት እዚህ አካባቢ ብቻ ከመቶ ሺህ ሄክታር በዚህ ቫሊ ብቻ ማልማት ይቻላል ማለት ነው። ይሄ ብቻ ሌሎችም ቫሊዎች አሉ። የደነባ ወንዝ አለ፣ የድርማ ወንዝ አለ፣ የሰገሌ ወንዝ አለ፣ የቡርቃ ብዩ የሚባል በዚህ አራቱ ወረዳዎች ብቻ እዚህ አካባቢ አንድ አራት አምስት ወረዳዎች አሉ። በጣም ሰፊ ሊለማ የሚችል መሬት አለ፣ ነገር ግን የውሃ እጥረት አለ። ውሃ ላይ ርብርብ አድርገን ወደፊት ደግሞ ከዚህ ቢያንስ አስር ፐርሰንት ወደ ሀያ ሰላሳ ፐርሰንት ከፍ እያደረግን ስንሄድ በከፍተኛ ደረጃ ምርትን በብዛትም በጥራትም በማምረት ግባችንን ልናሳካ እንችላለን የሚል አስተያየት ነው ያለው። ዳ ብቻ ከ33 ሺህ በላይ መሬት በመስኖ ይለማሉ። ይሄ አለልቱ ወንዝም በመገደብ በመስኖ ልማት የሚለማ መሬት ነው። እንደሚታወቀው በዓመት አንድ ጊዜ ብቻ በማምረት አሁን ያለውን የኑሮ ውድነትን መቋቋም አይቻልም። መንግስት በወሰዳቸው እርምጃዎች እንደዚህ የሚታየው ሰፋፊ መሬቶችን አርሶ አደሩን ቀስቅሴን ውሃውን ገድበን ሞተር ገዝተን ሰጥተን ከክረምት በጋ በማልማት ላይ ይገኛል አርሶ አደሩ። ስለዚህ ግብርናችን ከዝናብ ጥገኝነት ተላቆ በበጋ እንዲህ የምናመርት ከሆነ እያንዳንዱ ገበሬ ከምግብ ፍጆታ አልፎ ለገበያ ማምረት ሲጀምር አሁን የምናየው የኑሮ ውድነቱን ወደ መቀነስ ይሄዳል ማለት ነው። ስለዚህ እንደ ዞኑ ሁለት መቶ ሶስት ሺህ ሄክታር መሬት በበጋ መስኖ በማልማት ላይ እንገኛለን። በዚህ ብዙ አርሶ አደር ተጠቃሚ ሆኗል ከዚህ ወደ አስራ ሁለት ሚሊየን ኩንታል እናገኛለን ብለን እንገምታለን አሁን አጨዳም የደረሱ ሰብሎች አሉ ስለዚህ አርሶ አደሩ አሁን ዝናብን ጠብቆ ከመዝራት አለም ወጥቶ የአካባቢውን ጸጋ ውሃ በመጠቀም ማልማት መጀመሩ የውሃ ፍላጎት ጨምሯል መንግስት በዚህ የመጀመሪያው ስራችን ቅስቀሳ ነው አሁን ደግሞ የዚህን ውሃ ተራ ማስከበርና ፍትሃዊነት ተጠቃሚነት እንዲኖር የማድረጉ ስራ እየሰራን ነው። በዚህም አርሶ አደሩ በጣም ደስተኛ ነው። አንዳንድ ቦታ ላይ ይሄ የገብስ ነው። ሌሎች ደግሞ አትክልቶች አሉ፣ ሽንኩርት አለ፣ ካሮት አለ። አብዛኛው አርሶ አደር በጣም ተጠቃሚ ሆኖ ከካሮት የሚያመርቱት አሁን ከአንድ ሄክታር እስከ 330 ኩንታል በማግኘት ብዙ በሚሊዮን ደረጃ ገቢ ማግኘት የጀመረበት ሁኔታዎች አሉ።